ጤና ይስጥልኝ፣ እድ የተከበራችሁ ቻናሌ ተከታታይ ሰላማችሁ ይብዛልኝ። በያላችሁበት የምሬ ነው። አዲስና አስደሳች ነገር ነው እየላችሁ የመጠውት ያው ታቃላችሁ። ዛሬ ደስታችን ቀን ነው። ፈታፈታ እያላችሁ ነው። እንዴት ነው ዝግጅቱ? ለማንኛውም ውዶቼ ላይክ፣ ሼር እያደረጋችሁ ቤቴን ደግሞ ሰብስክራይብ እያደረጋችሁ ሰብስክራይብ ለምንድን ነው የማታደርጉኝ? ቻናሌን እንዲህ ሊቀበር እኮ አንድ ቀን እኮ ነው የቀረኝ። ይኸው ሚሴጅ ተልኮልኛል እንደሚቀበር ቻናሌ እና ሰብስክራይብ አድርጉ። ይሆናልን እንዴ? ቤተሰብ ምን ይከፈልበታል እንዴ? እኔ ስለማልላችሁ ማልላችሁም ስለምታደርጉኝ ነው፣ ለዛ ነው። እና ለማንኛውም ብሩኬና ሀይሚ ዛሬ ፍክት ድምቅምቅምቅ ብለው ለጉዞ ዝግጅታቸውን ጀምረዋል እያልኳችሁ ነው። ሀይሚዬ ፀጉሯን አስተካክላለች ላይ ትፏፍሽ ብላ፣ ብሩኬም እንደዛው ያው፣ ሄደች በሚለው ሙዚቃ ፈታ እያሉ ነው ለጊዜው። እራት ጋብዛት አለው ብሎ ነበረ ብሩኬ፣ እራሲ ጋብዛት የተቀረጠ ቪዲዮ ይመስለኛል። ለማንኛውም የኛ ውዶች፣ የኛ እንቆዎች መልካም ጉዞ ይሆኑላችሁ። በሰላም ፈጣሪ እመብርሃን እቅፍ ድግፍ አድርጋት አስገባችሁ። ኑልን። ወደኛ ያለንበት ስለሆነ የምትመጡት በሰላም ኑልን። ብንችል ደግሞ ወተን ብናገኛችሁ ደስ ይለን ነበረ። ነገር ግን አንችልም። የማንችለውን ነገር አንችልም። የምንችለውን ነገር መዝጋ ስልካችን ላይ ተቀምጠን በምላሳችን መንጣጣት ነው። እንንጣጣለን። ምን ታረጉታላችሁ? ይሄ ነው እጣ ፈንታችን። ያው የምትችሉ ደግሞ ማግኘት የምትችሉ አገኟቸው። መልካምን ምንድን ነው መልካም እድል ነው የሚባለው፣ ወይስ ምንድን ነው የሚባለው? ውዶቼ በሰላም ለመገናኘት ያብቃችሁ ነው የሚባለው። እኔ ራሴ ተሳስቻለሁኝ። ሀይሚዬ እኔ እናት እንዴት እንደምታበር የምርት ጠጉሯ ሰብሰብሰብ አደርጋ አስዘዋለች። ለማንኛውም መተው እዝ ፍንጥዝጥዝ ሲሉ አብረው ሲዝናኑ ለማየት ያብቃን። ብዙ ደሳስ የሚሉ ቦታዎች አሉ። እዛ ቦታ ላይ ወስደህ እንደምታዝናናት ተስፋለን ብሩኬ